ሰላም እንዴት ናችሁ? ውድ ኢትዮጵያን ማርኮን ነኝ። ይኸው ከብዙ ልፋት በኋላ ፌመስ ሆኜ በራሴ ዩቲዩብ አካውንት ወደ እናንተ መጥቻለሁ። እናም በዚህ የዩቱብ ቻናሌ የተለያዩ አዝናኝና አስተማሪ የሆኑ ቪዲዮዎችን በየሶስት ቀኑ ወደ እናንተ ማድረስ ይሆናል። ወደ እናንተ ከማድረሳችሁ ውስጥ አንደኛው ልጆች እንዲመለስላችሁ የሚፈልጉ ጥያቄዎች ቁጥ እንደ ቀበሌ ስብሰባ ሃና በቆሎ የደገሱትን ድግስ የጣልሽ ቦታ የለኝም ይላሉ። ወንድ ችጋራ የድረስ ልጆች የኑሮ ውድነት አይገባችሁም ለምትሉ ወላጆች የግጥሜ ርዕስ ላሟ ኮራችብኝ። ላሟ ኮራችብኝ፣ ዞር አለሽ ከፊቴ በሬ ካፓረ ግን እኔና ወተቴ አይ ወተቴ ሁለተኛ

እንሰራቸው የአባትና የልጅ አስቂኝ ንግግሮችን። ወይኔ የአባትና ፍቅኝ እልቦኝ ነው ያደልኩት። አሁን እበላለሁ በህግ አምላክ። አንም እንኳን እኮ ነው የምወስድህ። እንደ ጠዋት እየተነሳ በህልሜ ይዋ ይዋ ስጫወት አደርኩኝ ትለይ። እኔ ነኝ። ስሜን ማን ነገረህ? አባዬ፣ ምታደርግልኝ? አባዬ ኳድ አድርግልኝ። አባቢ ለምንድን ነው የምትቆጣው? አረጋጋው እንጂ እኔም እኮ ውሃ ብቆጠርልኝ ደስ ይለኛል ደስ ይለኛል ነው የምፈልገው። ቆይ አንተን አስራ ስምንት አመት የተረገዝከው ሰው። አባቢ በእናንተ ጊዜ ሳይንስ ትምህርት አልነበረም እንዴ? ለምን አይኖርም ታዲያ ሰው የሚረገዘው ዘጠኝ ወር ነው እንጂ እንዴት አስራ ስምንት ነው አልክ ያባቢ አሳግዛሊን ስለ አጥቱ በጉሮሮ ይገባል እያልክ ስከላከለኝ አልነበር። እንደ ያደጉት እንደ አባዬ የኔ ጓደኞች እኮ ቀኑ መውሎ ነው የሚዝናኑት። ሊተኞች ሲሉ ብቻ ነው ወደ ቤት የሚገቡት። እኔ የምለው እኔ የመጣሁት ሐኪም ቤት መሆኑን እራስታው ነው እንኳን ደህና መጣ የምትለኝ? እናም የተለያዩ ባለተሰጥኦችን በማምጣት ከነሱ ጋር ደግሞ ጥርሳችሁ አስቂኝ ቪዲዮዎችን ወደ እናንተ ለማድረስ ዝግጅት ላይ እንገኛለን። ከእናንተ የሚጠበቀው እቺ ከታች ያለችው ሰብስክራይብ የምትሉ አለች፣ እሷን ተነጭናችሁ የደወል ምልክቱን በመጫ ቤተሰብ እንውል እላለሁ። በቀጣይ ቪዲዮ እንገናኝ። ፒስ ይመጫል።